በእኔ መናስብ ቃሉ በጣም ተመችቶኛል። በጣም ነው የተመቼ። እንደውም አንተ አሁን መሰገጥ ነው ያልከው፣ አለ መሰጋገጥ ነው ያልከው። መሰገጥን እንደውም ትት መሰጋገጥ ነው ያለብን። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ስምስ እንለዋለን። ስግጥግጥ በቃ ስግጥግጥ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለም። እንደም ማብዛት ይችላሉ ይላሉ እንደምውም እስከሚሳካላቸው ድረስ አያቋርጡ። እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ሰግጥህ፣ ረግጥህ፣ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶና የአገር እያጠፋ ነው ብሎ መንግስት ጣልቃ ግባ ትምህርት ሚኒስተር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶና የሚያስተምረው ትምህርት አገርን ከጎዳ ትውልድን ከጎዳ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አርጎ ማንኪያ ከጁ ሲወርቅ መንግስት ይላል፣ ፍሪጁ አልከፈትስል መንግስት ይላል፣ በሁሉም መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው ይሄ። ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት መንግስት መንግስት መንግስት ትምህርት ሚኒስትር መንግስት ትምህርት ሚኒስትር መንግስት ስላለ ሀሳብ መቀየር የለብን በሰግጥ ስም ልብሳችሁ አውልቃችሁ የምትሮጡ ሰዎች መንገድ ላይ አላችሁ አንዳንድ የላይ ቲሸርታችሁ ታወልቃላችሁ ሱሪያችሁ ታወልቃላችሁ ከዛ በኋላ መንገድ ላይ ትሮጣላችሁ ማለት ነው በእናንተ ስም ብዙ ነገር እየመጣብኝ ያለው እኔ አላልኳችሁ መሰገጥ ማለት ይህ አይደለም መሰገጥ ማለት ልብስህን አውልቀህ ሩጥ ማለት አይደለም ታዋቂ ለመሆን እሱ አይደለም። አቴንሽን ለመሳብ የማይሆን ነገር የምታደርጉ ከሆነ ሰው የምታጨናንቁ ከሆነ ይህ የመሰገጥ ትርጉም እያጠፋችሁት ነው ማለት ነው። መሰገጥ ያልኩት ሊረዳችሁ ይገባል። መሰገጥ ማለት በእነዚያ ኔጌቲቭ የሆኑ ድምፆች ነው። ዶክተር መሆን ከፈለጋችሁ እኔ እንዴት ዶክተር እሆናለሁ፣ እንግሊሽ እኮ መጽሐፍ ማንበብ አልቻልኩም የሚለው አሳሰባችሁ፣ ሳትሰሙ፣ መስራት መሞክር፣ ካላችሁበት ደረጃ መጀመር ይህ ነው። ትምህርታችሁ ላይ መሰገጥ፣ ስራችሁ ላይ መሰገጥ ይህ ማለት ነው። ከዚህ በላይ ምንም ነገር የለም። ስለዚህ ሀሳቡን አትቀያይሩት። ልብሳቸው አውልቃቸው የምትሮጡ ሰዎች እንግዲህ ከኔ ጋር አትያያዙም። እኔ ደግሞ ልብሳቸው አውልቃቸው ሩጡ አላልኩም። መያያዝም አልፈልግም። ሰማችሁኝ አደለ? መሰገጥ ማለት እዚህ ውስጥ ነው ጋይስ፣ መበረታት ማለት ነው፣ ለዓላማ መቆም ማለት ነው። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴ ነው የምላችሁ፣ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ ከምታስቡት በላይ ማለት ነው። እንግዲህ ከሁለት ቀን ነው ከሶስት ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። እኔ ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው። ሰግጠው ላለመረዳት እየሞከሩ ነው። ሰግጠን ለማስረዳት እየሞከር ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ከአሁን በኋላ ስግጥ የሚለው ቃል እንዳትጠቀሙ። ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ፣ እሰጋግጣለሁ፣ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት ምቆም ሰው ነኝ እኔ። መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ በቃ፣ ሰግጥ ሲምፕል ሶስት ቃላት ነው። ወደ ፍጋ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። ቲስ ኢዝ ማይ ኢንቴግሪቲ የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። ዘጠና ፐርሰንት ሰዎች የምንስማማበት ትርጉም ነው። ስግጥ ማለት ገባችሁ። ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን። ጋይስ፣ ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን